በምጣኔ ሀብት ጠንካራ አቅም መፍጠር የተደማጭነት አቅምን እንደሚጨምር የዘርፉ ባለሙያዎች ያስተምራሉ። የምጣኔ ሀብት ፈርጣማነት ከሚለካባቸው መንገዶች አንዱ ደግሞ ፐርካፒታል ኢንካም ወይንም በግለሰብ ደረጃ በሚገኝ ገቢ ነው። ይህን በግለሰቦች ደረጃ የሚገኝ ገቢን በእንጭጩ እንዲቀጭ ከሚያደርጉ በጎ ያልሆኑ ልምምዶች መካከል ሱሰኝነት ከቀዳሚዎቹ ስፍራ ይመደባል ቢባል ማጋነን አይሆንም። እናም ሱሰኝነት በምጣኔ ሀብታችን ዕድገት ላይ የራሱን ጠባሳ እያሳረፈ ስለመሆኑ በዘርፉ ጥናት ያደረጉ ምሁራን ጽፈዋል። ዘርፉ ኢኮኖሚክስ የሚለው የሚያየው እንግዲህ ሶስት ነገሮችን ያል በአጠቃላይ የሰውን ሰው እናተኩሮ የሰው ልጅ ምርትን ስርጭትንና አጠቃቀምን ወይም ደግሞ ነጮቹ እንደሚሉት ፕሮዳክሽን ዲስትሪቢሽን እና ኮንሰምሽን እዚህ ላይ ያተኮረ ነው ኢኮኖሚክስ ባጭሩ። እና ያልተገደበ የሰው ልጅ ፍላጎት፣ የሰው ልጅ ፍላጎት መሰረታዊ እና መሰረታዊ ያልሆኑ ፍላጎቶች አሉ። ያልተገደበ የሰው ልጅ ፍላጎት በተገደበ ውስን በሆነ ሪሶርስ ወይም ደግሞ ሀብት ማዳረስ ማለት ነው። ባጭሩ ኢኮኖሚክስ የሚለው ሳይንሱ ማለት ነው እና ይሄንን ጋይድ የሚያደርግ የሚቆጣጠር፣ የሚመራ ነው ኢኮኖሚክስ ወይም ምጣኔ ሀብት ማለት ባጭሩ ይሄ። ስለዚህ ወደ ርዕሳችን ስንመለስ እንግዲህ ሱስ የሚለውን በራሱ ለማየት ሱስ እንግዲህ በመዝገበ ቃላት ውልታ ብለው ያስቀምጡታል። ውልታ የሚያቁነጠንጥ ነገር ሳናደርገው ስንቀር የሚያም እስከ ማመም ድረስ የሚያደርስ፣ ሰዎች በሱስ ውስጥ ያሉ መንቀሳቀስ እስከማይችሉ ድረስ የሚያደርስ ነው ሱስ። ሱስ እንግዲህ ጤነኛ ሱስ አለ። ሱሱ ምንድን ነው? እግዚአብሔራዊ የሆነ ሱስ ካለ መንፈሳዊነት፣ መንፈሳዊነት በራሱ ሱስ ነው። እና ይህንን ጥሩ የሆነውን ነገር ሱስ አይባልም እሱ፣ ወይም ደግሞ ፍላጎት ልንለው እንችላለን ፈተወ ፈለገ ከሚለው እና ሱስ ግን አጠቃላይ በአንድ ነገር ጥገኛ የመሆን ነገር ብለን ልናስቀምጠው እንችላለን ማለት ነው በአጭሩ። ስለዚህ አሁን ይህንን የሱስን ነገር ኢኮኖሚውን እንዴት ይጎዳል ነው ጥያቄው። የኢኮኖሚ ጫና እንዴት ያሳድራል የሚለውን ለማየት እንግዲህ በዓለም ላይ ሁላችንም እንደምናውቀው ዓለምን በከፍተኛ ሁኔታ ይጎዳል ሱስ። በጣም ከባድ የሆነ ዓለምን ከግለሰብ ተነስቶ ግለሰብን ከግለሰብ ነው የሚጀምረው ያው አንድ ሰው እሱ ተጠቂቅ ሲሆን ራሱ ሕይወቱ ተጎድቶ፣ ሕይወቱ ሕይወቱን ጎድቶት አይቀርም። ወደ ማህበረሰብ ይሄዳል፣ ወደ ቤተሰብ ይሄዱ ማህበረሰብ ማህበረሰብ ደግሞ ሕብረተሰብን ከሕብረተሰብ ባሻገር እንግዲህ ዓለምን አጠቃላይ ሀገርን ምስቅልቅል ያደርጋል ማለት ነው እና ከፍተኛ የሆነ ጉዳት ነው ያለው። ከዚህ ውስጥ እንግዲህ ማህበራዊ ስነልቦናውን ትተን ኢኮኖሚውን ስናይ ብዙ ጉዳቶችን ያደርሳል። በቤተ ክርስቲያናችን ሱሰኝነት በራስ ላይ የሚፈጸም ጥፋት ተብሎ ብያኔ ተሰጥቶታል። በቤተ ክርስቲያናችን አስተምሮም ከሰው ልጆች ክፉ ልምምዶች መካከል የሚጠቀስ በጎ ያልሆነ ድርጊት ነው። ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 16 ላይ ትልቅ ቃል ይናገራል፣ ስለ ሥጋዊነት ማለት ነው ይታወቅ ምግባሩ ለስጋ ይላል የስጋ ምግባሩ ይታወቃል፣ ይልና ይዘረዝራቸዋል። ሱሰኝነት፣ ስካር፣ ዝሙት እያለ ይዘረዝራቸዋል። እዛ ላይ ማንበብ ይችላሉ ክቡራን ተመልካቾቻችን። እና እዛ ላይ ነው የተቀመጠው ማለት ነው፣ ክፉ ልማዶች ሱስ የሚለው ከዛ እዛ ላይ ማስቀመጥ እንችላለንና ቅዱስ ጳውሎስ በደንብ አድርጎ ዘርዝሯቸዋል። ይህን ማየት እንችላለን። ሱስ በሳይንስ ደግሞ ብናየው በሳይንስ አገላለጽ ከአእምሮና ከኩላሊት የሚመነጭ ነው ብሎ ዶታሚን የሚባል አንድ ንጥረ ነገር አለ ይላል ሳይንሱ። እሱ ከአእምሯችንና ከኩላሊታችን ነው የሚመነጨው ይልና የውሸት ደስታ የመፍጠር ማለት አንድ ሰው ሱሰኛ ሲሆን የሚያገኘው ደስታ፣ ከዛ ከሱሱ የሚያገኘው ደስታ የውሸት ደስታ ነው የሐሰት ደስታ። ደስ እንዲያሰኘው ያደርገዋል፣ ግን ያ ደስታ የእውነት ደስታ አይደለም ነው የሚለው ሳይንሱ። ስለዚህ ከአእምሮና ከኩላሊት የሚመነጨ ነው ብሎ ያስቀምጠዋል ሳይንስ ማለት ነው። የሰው ልጆችን የቅድስና ዓላማ ከሚያሰናክሉ ልምምዶች አንዱና በቀላሉ የማይወጣበት አዘቅት የሆነው ሱሰኝነት የሰው ልጆችን ከደረጃቸው በታች የሚያውል አሉታዊ ድርጊት ነው። እናም የሱስን መጠነ ሰፊ አስከፊነት በልምምዱ ውስጥ ያሉም ይሁን ሌሎች ወገኖች በውል ሊገነዘቡት የተገባ ስለመሆኑ ነው ምሁራን የሚያስተምሩት። ሰው በጣም ክቡር ከመሆኑ አንጻር አራት መሰረታዊ ነገሮች፣ መሰረታዊ ብስለቶች ያስፈልጋሉ ያስፈልጉታል። እነዚህ አራት ናቸው። አራቱ መንፈሳዊ ስፒሪቹዋል ማቹሪቲ የሚባለው ማለት ነው በእንግሊዝኛ መንፈሳዊ አካል ያካለ መጠን ብስለት ሁለተኛው ማለት ነው። ሶስተኛው የኢኮኖሚ ብስለት ነው። አራተኛው ደግሞ አስተዳደራዊ ብስለት ያስፈልገዋል። በእነዚህ ህይወቱን ከመራ ሰው ወደ ሱስ ሊገባ አይችልም ማለት ነው። መንፈሳዊ ስንል 50% ነው የህይወታችን ክፍል የሚይዘው መንፈሳዊ ብስለት። ሁለተኛው ያው አካለ መጠን ብስለት፣ አካለ መጠን ብስለት ስንል ሰውነታችንን በሙሉ በንጽህና መያዝ፣ ከነዚህ ካጉል ሱሶች መለየት፣ ክቡር የሆነውን የፈጠረውን ሰውነታችንን ማክበር፣ ሳንባ፣ ኩላሊት፣ ልብ፣ የመሳሰሉት አካሎቻችን በሙሉ እግዚአብሔር ሰፍሮ ቆጥሮ ባርኮን የሰጠን የፈጠረን ማለት ነው፣ አዳምን ሲፈጥረው። ስለዚህ ለዓላማ ነው የተፈጠረ ሰው ለዓላማ ስለተፈጠረ በንጽህና መያዝ አለበት። ይሄ ፊዚካል ማቹሪቲ ነው የሚባለው የአካል መጠን ብስለት ይባላል እና ከሱስ ከምን ራሱን ገቶ መኖር መቻል ማለት ነው። ሦስተኛው ኢኮኖሚ የኢኮኖሚ ብስለት ነው። የኢኮኖሚ ምጣኔ ያውታ ብስለት ደግሞ ከዚህ ጋር ከረሳችን ጋር ይያያዛል። ኢኮኖሚ ብስለት ማለት አንድን ገንዘብ ያለአግባብ ያለማውጣት ጥበብ ማለት ነው። ለምሳሌ በመጠጥ በጫት በመሳሰሉት ህዝባችን ተመቷል፣ ተጎድቶ ነው ያለው። ስለዚህ የኢኮኖሚ ብስለት የለውም ማለት ነው ባጭሩ ኢኮኖሚ ብስለት ስለሌለው ነው እዛ ውስጥ የገባው። ትልቁ ነገር የኢኮኖሚ ብስለት ወይም ምጣኔ ሀብታዊ ብስለት የሰውን ልጅ የገንዘብ አጠቃቀም ብስለት ማለት ነው። ስለዚህ ይህን ማየት እንችላለን። የመጨረሻው አስተዳደራዊ ወይም ደግሞ ይሄ አስተዳደራዊ ብስለት የምንለው ማለት ነው። ይሄ ከቤተሰቡ ጋር ከማህበረሰቡ ጋር ከጓደኛው ጋር የመኖር ጥበብ ማለት ነው። ይሄ እነዚህ አራቱን ነገሮች ሰው የሰው ልጅ ሰጥተዋል ማለት እና እነዚህን ጠንቅቀን ማወቅ ያስፈልገናል ከሱሰኝነት ለመዳን። በዓለማችን ሱሰኝነት በርከት ያለ ቁጥር ያላቸው የሰው ልጆች ዕለታዊ የሕይወት መገለጫ ከሆነ ዋል አድር ብሏል። በአህጉራችን አፍሪካ ደግሞም በሀገራችን ኢትዮጵያም በሱስ የተጠመዱ ወገኖች ቁጥራቸው ቀላል አለመሆኑን ነው መረጃዎች የሚያመለክቱት። የዓለም ሕዝብ እንግዲህ ከ7.8 ቢሊዮን በላይ እንደሆነ ይገመታል። ከዚህ ውስጥ በጣም የሚገርመው ከአስሩ ሁለቱ ከአስሩ ሁለቱ በሱስ የተጠቃ ነው ይላል መረጃው። በጣም ከፍተኛ ቁጥር። ሌላኛው ደግሞ በዓለም 7 ሚሊዮን በሲጋራ፣ 3 ሚሊዮን በመጠጥ በየዓመቱ ይሞታል ይላል። ሰባት ሚሊዮን ህዝብ እናጣለን በሲጋራ ምክንያት ማለት፣ ሶስት ሚሊዮን ደግሞ በአልኮል ምክንያት አዲክትድ ነው ይሞታሉ ይላል። በአፍሪካ 17 በመቶ ሱሰኛ ነው ይላል 17 በመቶ ወደ ሀገራችን እናምጣውና በሀገራችን በጣም የገረመኝ መረጃ ነው ይሄ። ተመልካቾቹ ልብ እንዲሉ ፈልጌ ነው። 73 ፐርሰንት የዩኒቨርሲቲ ተማሪ ከዩኒቨርሲቲ ተማሪዎቹ 73 ፐርሰንቱ በአልኮል ሱሰኛ ናቸው። አያይዞ ደግሞ 63% አካባቢው ደግሞ በንጥረ ነገር ማለት በዚህ በጫት በሱስ በዚህ በአሸሽ እና በመሳሰሉት ተደብቀውም የሚያደርጉ ናቸው ማለት ነው። በጣም ትልቅ አሃዝ ነው ይሄ 60% አካባቢ በሱሰኞች ናቸው ማለት ነው። በዚህ በንጥረ ነገር ያው ሱስ ሁለት አይነት አይደለ፣ በንጥረ ነገር እና እንዲሁ ደግሞ በስነልቦና ማህበራዊ ሚዲያ እና የመሳሰሉ በመጠቀም በሁለት ነው የሚከፈለው፣ እና ይሄ አሃዝ ያሳያል። ስለዚህ ቤተክርስቲያናችን ይሄ ከፍተኛ የሆነ ትኩረት አድርጋ ልጆቿን ማየት አለባት ማለት ነው ይህም ያሳየን ይህንን ነው በደንብ ለተመልካቾች ግልጽ ለማድረግ ብዬ ያው በአዲስ አበባ ከፍተኛ የሆነ ቁጥር ያው በከተማ ያለ ሰው ነው ለሱስ ተጋላጭ የሆነው ቁጥሩን ግን ያው መረጃዎቹ በግልጽ ያስቀመጡት ነገር የለም ግን በአጠቃላይ በከተማ ውስጥ ከፍተኛ የሆነ ቁጥር ሱሰኛ የሆነ እንዳለ ያሳያል ማለት ነው በሱስ የተጠቁ ወገኖች ቁጥራቸው እያሻቀበ መምጣቱ ታዲያ ከግለሰብ ጀምሮ በመላ ኦርቶዶክሳውያን ምርታማነት ላይ የሚያሳድረው ጫና መልከ ብዙ ነው። የመጀመሪያው ምርታማነት መቀነስ ነው፣ የፕሮዳክቲቪቲን ይነካል። ሱሰኝነት ምርታማነትን ይቀንሳል። ለምሳሌ አሁን የዩኒቨርሲቲ መምህራንን ማየት እንችላለን። የዩኒቨርሲቲ መምህራን እያስተማሩ የተወሰነ ሰዓት ላይ ይጠፋሉ። ከትምህርት ገበታቸው ላይ ምንድን ነው እያደረጉ ያሉት ማለት ነው? ሱሳቸውን እያስተናገዱ ነው ማለት ነው። አሁን ይሄ ምርታማነትን ይነካል። ምሁር፣ ምሁር ሳይሆን ይቀራል። ሰው እያስተማረ ለራሱ የማይሆኑ ምሁራን አሉ። ይህንን ማስተዋል አለብን ማለት ነው። ወጥተው ሲጋራቸውን አጭሰው ወይም ሌላ ነገር አድርገው ሐሺሻቸውን ምናቸውን አድርገው ተመልሰው፣ ይህንን ምሁር ልንለው አንችልም። እውነት ለመናገር ይህንን ማየት አለብን ነው። ሌላው የሕክምና ወጪ ይጨምራል። ሕክምና ወጫችን ከፍተኛ ሊሆን ይችላል። እንክብካቤ ስለሚያስፈልገው ማለት ነው። ያ ሱሰኛ ያለ አግባብ ወጪ ነው ይሄ። ሌላው የቤተሰብ ገቢን ያዛባል። በከፍተኛ ሁኔታ ቤተሰብን ይረብሻል። የወንጀል መበራከትን ያመጣል። ወንጀል በከፍተኛ ሁኔታ ሊበራከት ይችላል ማለት ነው። ይህን ማየት እንችላለን። ሀገራዊ ጫና ያመጣል። ለመንግስት አላግባብ የሆነ የበጀት ድጎማ ያስፈልገዋል ማለት ነው። ስለዚህ ለሌላ ይውል የነበረው በጀት ወደ ሱስን ወደ ማገገም ወደ ሪከቨሪ ስራዎች ይመጣል ማለት ነው። ስለዚህ ለመንግስትም ጫና ይፈጥራል ማለት ነው። ይሄ በደንብ ሊተሰመርበት የሚገባ ነው። የመጨረሻው የማደርገው ለዚህ አምዳችን ርዕሳችን ማለት ነው መጽሐፍ ቅዱስ ነው። ምሳሌ 20 የሶሎሞን መጽሐፍ ምሳሌ 20 ቁጥር 2 ላይ ምንድነው የሚለው? ጽዋውን መላሶ የሚጨልጥ ጥበበኛ አይደለም ይላል ጠቢብ አይደለም፣ ጽዋውን መላልሶ የሚጨልጥ ሰው ጥበበኛ አይደለም ብሎ ቅዱስ ሶሎሞን ንጉሱ ሶሎሞን ይናገራል። ስለዚህ ሱስ ጽዋውን የሚለው ያው ጽዋ ማለት ሱስ ብለን ልንገልጸው እንችላለን። ያው መጠጥ ብቻን አይደለም ማለት ነው አጠቃላይ ሱስን ለመግለጽ እና ይሄ ነገር አለ። ዓለም አቀፋዊ ማስረጃዎችን ስንመለከት የዓለም ጤና ድርጅት የምንለው አለ። እሱ እንዴት ነው ያስቀመጠው? አጠቃላይ ከዓለም ጂዲፒ ወይም ደግሞ ሀገራዊ ምርት የሚባለው አለ አይደል? አጠቃላይ ሀገራዊ ምርት ከሱ ወደ አምስት ፐርሰንቱን ማለት አጠቃላይ ከዓለም አምስት ፐርሰንቱን በሱስ ምክንያት ይቀንሳል ይላል የዓለም የጤና ድርጅት ያረጋገጠው። በጣም የሚገርም መረጃ ነውና ዓለማችንንም ጫና ያሳድርባታል ማለት ነው። ሱሰኝነት ከዚህ በመለስ በንጥረ ነገር ወይንም በባህሪ ሱስ ሳቢያ ወገኖቻችን ጤናቸውን ከማጣታቸው ባሻገር ዕለታዊ፣ ወርሃዊ ብሎም ዓመታዊ ገቢያቸውን ይነጠቃሉ። በዚህም በየጓዳው ቤት ይቁጠረው የሚያሰኝ ቀውስ ይደርሳል። ኢንዲቪዥዋሊ ወይም ደግሞ በተናጠል በግለሰብ ደረጃ ማየት ምክንያቱም ሰው ክቡር ነው። እንሌለ ሰብእሰን ዘክቡሩት ይላል ቅዱስ ዳዊት እኮ ነው አይደል በመዝሙር 46 ላይ ሰብእሰን ዘክቡሩት እያይመር አላወቀም ግን አላወቀም። እያንዳንዱ ሰው በእግዚአብሔር ጸጉራችሁ እንኳን የተቆጠረ ነው፣ አደደም ሰው አጠቃላይ ሰው ይቅርና ጸጉራችሁ እንኳን የተቆጠረ ነው ይለናል። ከጸጉራችሁ አንዷንም ጥቁሯን ጸጉር ወደ ነጭ መቀየር አትችሉም ይላል። ስለዚህ ሰው ክቡር እንደሆነ ያሳያል። ስለዚህ አንድን ግለሰብ ማየት አጠቃላይ ማህበረሰቡን ማየት ስለሆነ እሱን ነገር ለማንሳት እሞክራለሁ። በጣም የሚገርመው አንዳንድ ሱስ ውስጥ ያሉ ሰዎች ከምግብ ይልቅ መጀመሪያ ከምግብ ይልቅ ለሱሳቸው ነው ገንዘብ የሚመደቡት የሚያስቀድሙት ማለት ነው። የሚያስቀድሙትን ራሱ አያውቅም አያውቁም። ስለዚህ ከፍተኛ የሆነ ይሄ ውድቀት ነው ውድቀት ልንለው እንችላለን። ይሄ መጀመሪያው ነው። ሌላው ወራዊ ክፍያቸውን ሳይከፍሉ ይቀራሉ። ወራዊ ክፍያ አልተከፈለም ማለት ቤተሰብ ይረበሻል፣ ቤተሰብ ጫና ውስጥ ይወድቃል ማለት ነው። ይህንን ማየት እንችላለን። በዓመት እዳቸው ከፍ ይልባቸዋል። እዳ ከፍ ሲል ደግሞ ስራ ይሰናበታሉ። መክፈል አይችሉም ማለት ነው። አፎርድ አያደረጉ የመኖሪያ ቤታቸውን ይሸጣሉ። እስከ መሸጥ የሚደርሱ ሰዎች አሉ። ይሄ ለምሳሌ እንዲያው አንድን ግለሰብ ከጠየቅከኝ አንጻር ለማንሳት እንሞክር። አንድ ሰው ለምሳሌ በቀን የሲጋራ አጫሽ ከሆነ ሁለት ፓኬት ሲጋራ፣ እዛው ላይ እያቀጣጠሉ እኮ የሚያጨሰዋሉ በጣም የሚያሳዝን ነው ኒኮቲኑ ሰንትን ስለሚላቸው ስለሚወሰውሳቸው ዞሮ ዞሮ ያው ከጋነንትም ጋር የተያያዘ ነገር አለ አምልኮ ነው ማለት ይጠይቃቸዋል ሰው ባህሪው መላእካዊ ነው እንስሳዊም ባህሪ አለው ግን ያው እንስሳዊ ሲያመዝን ከመላካዊ ወደ ሰይጣናዊ ይሄዳል ማለት አሁን ይህንን ያልተረዳ ነው ሰው እንዳልነው ሰዋዊና መላካዊ ባህሪ ያለው ሰዋዊው ሲያመዝን ያው እየተጎዳ ይሄዳል። ስጋዊውን ነገር ብቻ እያስቀደመ ይሄዳል። ያው ሰው የሶስት ነገሮች ውቅር ነው ብለን እንናገራለን፣ የስጋ የነፍስና የመንፈስ አይደለ? ስጋና ነፍስን የምታስታርቀው መንፈስ ነው የሚያስታርቃቸው፣ እና በአብዛኛው የነፍስ ስራ እንዲቀድም ያደርጋል መንፈስ። ሰው መንፈሳዊ ከሆነ ማለት ነው። መንፈሳዊ በራሱ በብዙ ስለሚተነተን እንተው እና እንግዲህ ሲጋራ የሚያጨስ ሰው መላካዊ ባህሪውን ትቶ ሰዋዊ ባህሪው ስላመዘነበት ወደ ሰይጣናዊ ባህሪ ሄደ ማለት ነው። ወደዛ ነው የምንሻገር። ስለዚህ ያስገድደዋል ማለት ነው፣ አጋንንት የሚፈልጉትን ነገር ሲያጡ ልክ እንደዛ። እና በቀን ከሁለት ፓኮ በላይ ሲጋራ የሚያጨሱ ሰዎች ሊኖሩ ይችላሉ። አሁን ኢኮኖሚውን ስናይ በኢኮኖሚ አንጻር ምን ያህል ይጎዳዋል የሚለውን ስለሆነ የምንወያየው፣ እሱን ስናይ ቢያንስ በወር በወር ሶስት ሺ ብር ሊያወጣ ይችላል ማለት ነው። በዚህ ሳሌ አንድ ፓኮ ሲጋራ በቀን ማለት አሁን ለምሳሌ የሁለት ፓኬት ሲጋራ ቢያጨስ 3000 ብር አካባቢ በወር ሊያስወጣ ይችላል። ይሄን ወደ አመት ስናመጣው ወደ 36000 ብር እያወጣ ነው ማለት። 36000 ብር ደግሞ ለልጆቹ ትምህርት ቤት ሊሆነው ይገባ ነበር። ያለ አግባብ፣ ቅድም መግቢያ ላይ እንዳልኩት ስውር ወጫችን ማለት እንችላለን። ይሄ ስውር ነው የማናውቀው፣ ግን ከፍተኛ የሆነ አሁን ሲጋራ ብቻ አይደለም፣ ጫት ብቻ አይደለም ሱስኮ መጠጥ በራሱ ሱስ ሆኖብናል እኮ ስጋ በራሱ ሱስ ሆነብናል። አሁን ስጋ ቤቶቹን መመልከት እንችላለን። ሲጋራ ብቻ አይደለም፣ ሀሽሽ ብቻ አይደለም፣ ስጋ በራሱ ሱስ ነው። ስንጾም ሰንብተናል። ነገር ግን ስጋ ካልበላን እንደማንኖር ሁሉ ወደ ማታ ከቢሮ ለመውጣት እስከሚቸኩል ድረስ ሰው ድራፍት ቤት ለማምሸት እና ይሄ እንዴት አይነት ሰብእና ነው? ይሄ ከኢትዮጵያ ከየት ያገኘ ነው ነው። ድሮ እኮ መጠጥ አልነበረም አይባልም፣ ስጋ ባልነበረም አይባልም ነበር። ነገር ግን ያሁኑ ሌላ ነገር አድርጎ መጣ፣ ወደ ባዕድ አምልኮ ሄደ። ይህን ሁሉ ማየት ይገባናልና ሳናስበው በየቀኑ እኮ ካልጠጣ ምግብ የማይበላል መጠጡን ካላስቀመጠ ምግብ ተቀምጦለት ምግብ የማይበላል ሰው እኮ። ሱስ ነው። ሱስ በብዙ ነገር ነው የሚገለጸው። እና ኢኮኖሚያችንን ግን ኪሳችንን ያባክናል፣ ያመነምናል። ለትምህርት ቤት እስከምንከፍል፣ ለቤት ኪራይ እስከምንከፍለው እስከምናጣ ድረስ ትዳር እስኪፈታ ድረስ ያደርሳል። ለማለት ፈልጌ ነው። እና አንድ ሰው እንዲሁም ምሳሌውን ለማየት ሲጋራ የሚያጭስ ሰው በቀን ሁለት ፓኬት ከተጠቀመ በወር 3 ሺህ ብር ወጪ ሊኖረው ይችላል። ያው ዋጋውን እንደምናውቀው ማባዛት እንችላለን። በዓመት ወደ ዓመት ስንቀይረው በ12 ወር ስናበዛው 36 ሺህ ብር ማለት ነው። 36 ሺህ ብር እኮ የዓመታዊ የልጆች ትምህርት ቤት ሊሆን ይችላል። ይህንን ሁሉ አላስተዋል ነው ማለት ነው። ይህን ማየት እንችላለን እና ይሄ ማለት በሌላ አነጋገር ያው የከሰረ ኢንቨስትመንት ብዬ ልገልጸው ይችላል። ኢንቨስት አድርገናል፣ ግን ያ ኢንቨስትመንት የከሰረ ነው። ትርፍ ማያመጣ ነው ማለት ነው። ይሄ ማለት እችላለሁ። አንድ የመጽሐፍ ቅዱስ ጥቅስ ወይም ደግሞ የአባቶች የሊቃውን ትምህርት ቅዱስ ባስልዮስ ዘቂሳርያ በጣም ትልቅ አባታችን ነው። ብዙ ነገሮች ብለዋል እና ዮሐንስ አፈወርቅ እና ቅዱስ ኤፍሬም በአብዛኛው ምክራቸው በጣም የሚገርም ነው እና ቅዱስ ባስልዮስ ምን አለ? ፍላጎቱን የሚመግብ የፍላጎቱ ባሪያ ሁኗል ይላል። ፍላጎቱን የሚከተል ሰው፣ ፍላጎቱን የሚንከባከብ ሰው፣ ፍላጎቱን የሚመግብ ሰው ለፍላጎቱ ባሪያ ሁኗል ይላል። ስለዚህ ተመልካቾች መገንዘብ ያለብን ነገር ፍላጎታችንን አናስቀድም። የሚበጀውን ነገር ላይ ነው ማየት ያለብንና ለፍላጎታችን ተገዥ እንዳንሆን መጠንቀቅ አለብን ለማለት ፈልጌ ነው። ሱሰኝነት የሚያስከትለውን አስከፊ ገጽታ በውል የምትገነዘበው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም በሱስ ለተጠቁ ወገኖቻችን መፍትሄ ለመሆን የሚያስችሉ እቅዶች አሏት። ሱስ ውስጥ ያሉትን ወገኖቻችንን ወይም ኢትዮጵያውያን ኦርቶዶክሳውያን አጠቃላይ ከሕዝብ ቁጥሩ ከፍተኛ የሆነውን ቁጥር የሚይዘው ኦርቶዶክሳዊ አማኝ ስለሆነ እንደምናውቀው ከመቶ ሚሊዮን ወይም ከመቶ 20 ሚሊዮን እንግዲህ 78 ፐርሰንቱ ኦርቶዶክሳዊ ነው። ከዚህ ውስጥ እንግዲህ እሱን ቁጥር ማውጣት እንችላለን። ነገር ግን አሁን ቤተ ክርስቲያናችን በዚህ የ10 ዓመት እቅድ አቅዳለች እና 2016 ዓ ም በኢትዮጵያ አቆጣጠር ተነስቶ እስከ 2025 የሚሄድ ነው። የ10 ዓመት ስትራቴጂክ ጎል ወይም ግብ አስቀምጣለች። እሱ በትግበራ ላይ ነው የሚገኘው። መዋቅር ጸድቋል፣ ባለፈው ዓመት እንደምናስታውስ በቅዱስ ሲኖዶስ ግንቦት ርክበ ካህናት ላይ 2016 ጸድቋል። ስለዚህ ወደ መሬት እየወረደ ነው ያለው። 16 ዋና ግቦች አሉት፣ አላማዎች አሉት። ከዚህ ውስጥ ከአስራስድስቱ ስምንቱ መንፈሳዊ ናቸው። መንፈሳዊ ዘርፍ ነው የሚመለከተው ስምንቱ። ሌላዎቹ ግን ማህበራዊ፣ ኢኮኖሚያዊና አስተዳደራዊ ነው። ከዚህ ከማህበራዊ ዘርፍ አንስተን ብናይ የሱሰኝነት በምግባረ ሰናይ ዘርፍ በጤና በትምህርትና በምግባረ ሰናይ ዘርፍ በማህበራዊ ዘርፉ ቤተክርስቲያን መስራት ትፈልጋለች፣ አቅዳለች። ስለዚህ ፖሊሲዎች አሁን በዚህ በያዝነው ዓመት በአሁን በሚካሄደው በርክበ ካህናት 2017 ላይ አባቶቻችን ጳጳሳት። ቅዱስ ሲኖዶስ ጉባኤ ላይ ያቸው ያሉት ይጸድቃል ብለን የምንጠብቀው አንዱ ይሄ ነው። የምግባረ ሰናይና ማህበራዊና ኢኮኖሚያዊ ዘርፍ የሚባለው የምክትል ስራ አስኪያጅ መደብ አዲስ በመዋቅሩ መሰረት ከዚህ ውስጥ አንዱ ወደ ስድስት ፖሊሲዎች ተዘጋጅተው በአቪ ኮሚቴው ቀርበዋል። ለመጽደቅ እንግዲህ ዳር ደርሰዋል ማለት ነው። ቅዱስ ሲኖዶስ ያጸድቀዋል ብለን እናምናለን። እና ከዚህ በኋላ ወደ ቤተክርስቲያኗ ህዝቦቿን ወደ መፈለግ በሱስ የተጠቁትን ወገኖች ወደ ማየት ትሄዳለች ማለት ነው። እቅዳቅዳ ትሰራለች ወገኖቿን በመመዝገብ ትጀምርና ከዛ ያው ሳይንቲፊክ የሆነ ነገር ተጠቅማ ሱሱን እንዲያገግሙ ሱሰኞቹ እንዲያገግሙ የማድረግ ስራውን ትሰራለች ብለን ተስፋ እናደርጋለን ማለት ነው። እዛ ላይ ነው ያለነው።